አንተ እስላም የሆንክበት ምክንያት ደግሞ ነገር ልንገር። እኔ ሙስሊም የሆንኩበት ምክንያት ነቢያት ሲያመልኩት የነበረው አንድ አምላክ አለ። እሱም በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በዙፋኑ ላይ ወራሽነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በመጋቢነቱ ላይ ተመጋቢነት የሌለበት በህያውነቱ ላይ ሞት የሌለበት የዘላለም አምላክ አንድ አምላክ አለ። የነ አብርሃም፣ የነ ሙሴ፣ የነ ያዕቆብ፣ የነ ዮሴፍ፣ የነዚህ ሁሉ የነቢያት ሁሉ አምላክ የነ ኢየሱስ ሁሉ የነቢዩ መሐመድ የነቢያት ሁሉ አምላክ አንድ አምላክ ሰማይና ምድርን ለብቻው የፈጠረ በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ እሱን በማምለክ ነው እሺ ሶ እኔ ሙስሊም የሆንኩበት ዋንኛ ምክንያት አንድ አምላክን በብቸኝነት ማምለክ። ሁለተኛ ምክንያት ሁለተኛ ምክንያት የማይጋጭ መጽሐፍ አላህ ለእኔ መስጠት ነው። ራሱ ቃል የገባልኝን ማለት እሱ ምንድነው ያለው፣ ይሄ ቁርአን ካላህ ውጪ ቢሆን ኖሮ በውስጡ ብዙ መለያየት ነው ያገኙበት ነበር፣ አይደል ብዙ መለያየት፣ ግን አንድም መለያየት አታገኙበትም፣ ከፊቱም ከኋላው አንድም ውሸት አይወጣውም ብሎ ራሱ ቻሌንጅ የሚያቀርብ አንድ እንደ ቁርአን ውስጥ አንድ ምዕራፍ አምጡ ብሎ ቻሌንጅ የሚያቀርብ መጽሐፍ ስለሆነ በሳይንስ ብትል ሳይንሳዊ የሆኑ መረጃዎችን ላሳይ ይችላሉ። ትፈልጋለህ? አንድ ላሳይ ሁለት ሦስት ሳይንሳዊ እኮ አንተ

በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ እንዲህ ይላል። ዝም በሉ አንዴ፣ ዝም በሉ አንዴ፣ ዝም በሉ አንዴ፣ ዝም በሉ አንዴ፣ ዝም በሉ። በሷ ላይ የፈጠረባትን ሃይማኖት ያዟታል። ሰዎች የተፈጠሩበት አንድ ሃይማኖት አለ። ሁሉም ሲፈጠር በአንድ ሃይማኖት ላይ። ለዛ ነው ነብያችን በሳሂህ ቡኻሪ ላይ ሲናገሩ እንዲህ አሉ። ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ። ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም አሉ። ግን ፈአበዋሁ፣ እናትና አባቱ ዩሃዊዳንሂ፣ አይሁዳዊ ያረጉታል እምነቱን ቀይረው ማለት ነው። አ ዩነስራንሂ፣ ወይ ደሞ ክርስቲያን አጥምቀው ክርስቲያን ያርጉታል። አ ዩመጂሳንሂ፣ ወይ ደሞ ከዛ ሌላ እሳት አምላኪ ምናምን ያረጉታል። የሰው ልጅ ግን ሲፈጠር ገና ከጀምሩ ሙስሊም ነበረ። ለዛ ነው በቀጥታ እስልምናን ተቀበል አንለውም። አንድ ሰው ከተወለደ በኋላ ሙስሊም ስለሆነ በሰላት ብቻ ነው የሚታዘዘው። ተጠመቀ ተጠመቀ አይባል ምን አይባል ምንም የሚባል ነገር በቃ ሙስሊም ነው ሰውየው፣ ስለተወለደ ብቻ ሙስሊም ስለሆነ ማለት ነው። ለዛ ነው አላህ ነቢያትን ሲልክ በሱረቱ ላምቢያ ምዕራፍ 21 ቁጥር 25 ላይ ምን አለ? ወማ አርሰልና ሚን ቀብሊከ ሚን ረሱል ከአንተ በፊት ካንተ በፊትኩ አንተ ሙሐመድ መልእክተኛን ከላኩኝ አለ። ስልካቸው እንዲህ ነው የምለው ኢላ ኑሒ ኢለይህ ወደ እነሱ ባወርድላቸዋለሁ መልእክትን። ምንድን ነው መልእክቱ? እነሆ ከአንድ አምላክ ውጭ ሌላ አምላክ የለም እኔን ተገዙኝ የሚል እነሆ ከአንድ አምላክ ውጭ በእውነት የሚገዙት አምላክ የለም እኔም ብቻ ተገዙኝ የሚል መልእክት ነበር ለነቢያቱ የተላለፈው። ሌላ ሁለተኛ ማስረጃ በሱረቱናህል ምዕራፍ አስራ ስድስት ቁጥር 36 ላይ እንዲህ ይላል። ወለቀድ ባዕትና ፊ- ኩል ኡመቲ ረሱላ። በእርግጥ በህዝቦች ሁሉ ላይ መልእክተኛ ልክ ያለው አለ። በእያንዳንዱ ህዝብ ላይ መልእክተኛ ታንኩ። መልእክቱ ምን ነበረ? አን ይዕቡዱላህ፣ አላህን በብቸኝነት ተገዙ። አምላክ ወጅተኒ ቡጣው፣ ጣዖታትን ደግሞ ራቁ። ጣዖት ማለት ከአምላክ ጋር ሰውን ካመለክ ጣዖት ነው። ከአምላክ ጋር ዛፍን ካመለክ ጣዖት ነው። ከአምላክ ጋር ገውዛንን ካመለክ ጣዖት ናቸው። ከአምላክ ጋር ስዕል ከተመለከ ጣዖት ነው። ለምንም አንሰግድም እኛ ሙስሊሞች የምንሰግደው እኔን፣ አንተን፣ ሰማይና ምድርን ሁሉን ብቻውን ለፈጠረ ለአንድ አምላክ እንጂ ለሰው አንሰግድም፣ ለድንጋይ አንሰግድም፣ ለዛፍ አንሰግድም፣ ለገውዛን አንሰግድም፣ ለእፅዋት አንሰግድም፣ ለምንም ነገር አንሰግድም። ለአንዱ ለፈጠረን ብቻ ነው የምንሰግደው። ይሄ ነው በቃ የነቢያትን ማስተምሮት የመጡበትም ዋነኛ መልእክት ይህንን ነበር ሊናገሩ የነበረው ማለት ነው። ለዛ ነው እመኑ ብሎ ሲነግረን ምን ብሎ ይነግረን ነበረ መሰለ በጣም እዲ በአላህና ወደ እኛ በተወረደው ቁርአን ወደ ኢብራሂም አብርሃም በእስማኤል ወደ ኢስሐቅ ወደ ያዕቆብ ወደ ነገዶቹም በተወረደው በዚያም በሙሴ በኢየሱስ በተሰጡትም በነዚያ በነቢያት ሁሉ ከጌታቸው በተሰጡት ከነሱም በአንድ መካከል የማንለይ ስንሆን አመንን። እኛም ለእሱ ለአላህ ተገዦችን ታዛዦች ነን። ታዛዥ ማለት ሙስሊም ማለት ነው። ተግባባ ቁሉ አመንና ቢላህ፣ በአላህ አምነናል። ወማ ኡንዚለ ኢለይና፣ በእኛ ላይ በተወረደው መጽሐፍ በቁርአን አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ በተወረደው ወይ እስማኤል በእስማኤል ላይ በተወረደው ወይ ይስሐቅ በይስሐቅ ላይ በተወረደው ወይ ያዕቆብ በያዕቆብ ላይ በተወረደው በእስራኤል ላይ ማለት ነው። ወላ አስባት በነገዶቹ በአሥራ ሁለቱ ነገዶች ላይ በነሱ ዘሮች በመጣው መጽሐፍ በተወረደው እመኑ። ወማኡት የሙሳ በሙሴ ላይ በተወረደው መጽሐፍ እመኑ። ወኢሳ በኢየሱስ ላይ በተወረደው በወንጌልም እመኑ ወማ ኡውትየ ነብዩና ምን ረቢሂም፣ ነቢያትም ከጌታቸው በተሰጡት መጽሐፍም እመኑ። ላ ኑፈርቁ በይነ አሕድ ምንሁም፣ በነዚህ በነቢያት በአንዱም አንለይም፣ በአንዱ አምነም በሌላው እንተውም፣ በሁሉም ነቢያት እናምናለ